ስንት አይነት መሰላችሁ? ቅጠሉ ማለት ነው። ይሄ ኩዝባራ አለ፣ ፍሬሽ ኩዝባራ ሎግዱንስ አለው፣ ናና አለው። ይሄ ማለት ነው ሶስት አይነት ነው። ከዛ ሽንኩርቱ የሆነት ሽንኩርት፣ ሽንኩርት፣ እዛ ደግሞ ቲማቲም፣ እዛ ሩዝ መስሪ ማለት ነው። ከዛ ተሰራ ይባላል። ተሰራ ከዛ በወራት ቀመማ ቀመም እንደሞ ይደረግበታል ከዛ በኋላ

ካ ስራይ በረታት ሰላም አለይኩም ወረሕመቱላሂ ወበረካቱህ። እንደት ናችሁ? ሰላም ነው፣ አማን ነው አለን። አልሐምዱሊላህ። ላይክ አርጉ፣ ሰብስክራይብ አድርጉ፣ አበረታቱኝ። አሁን ወደ ስራችን ልንሄድ ነው። የሚሰራው ምንድን ነው? ኮሳ ነው የሚሰራው። ውስጡን ጎርጉር ያለው ማለት ነው። ማህሺ ኮሳ ማህሺ ነው፣ ሰራ ውስጡ ተጎርጉሯል ማለት ነው። ይኸው በስሚላህ ማህሺ ልሰራ ነው። ጠንካራ ነው ትንሽ ይሄ እንግዲህ፣ ተከታተሉ እንግዲህ። ይሄ ነው ይሄ ደግሞ ዝባራ ነው፣ ዝባራ ይባላል። ይሄ ናና ነው።

ነጭሽርት ይደረጋል። ጠብቁኝ። እንግዲህ እያንዳንዷ ይቺ መጸዳት አለባትኝ ማለት ነው። ትላትል ነገር እንዳይኖረው እያንዳንዷ እንድች እርግፍ ርግፍ እየተደረገች ትበላለች ማለት ነው። ከዛ ይታጠባል። እያንዳንዷ እያንዳንዷ ትላትል ነገር ይኖረዋል እርግጠኛ ነኝ።